ምን ለምንድን ለምንድ የሸወድሽ? ምንም ባለፈው ምን ብለሽ ነበር? ቪዲዮ እንሰራለን አላልሽ? አረ እንሰራለን ስላላወራን እኮ ነው። አለማውራት ማለት ምን ማለት እንሰራለን አልሽ። ምን አይነት አይዲያ ምናምን ቆንጆ ቆንጆ አይዲያ ቅርቤልሽ ነበረ። እነሱ አይዲያ በኮንተንት ደረጃ እኮ አላወራንበት፣ ለዛ ነው ስታይሉን ፈልጌው ነበር እንዳሰብኩት አይመጣልኝም። እምነቱን ለምናል። እንዲህ ፀጉር ስተቆረጡ የሚያስጠላው ስትታጠቡት ነው። ሳንሳ ርሜክስ ምትጠቀም እንደኛ ነው አይገርምም? ይመቸኛል። እንትን ከንፈሪ ከርሜክስ አርባ ብር እያለ ነው የመጠቀም አሁን ስንት ብር እንደገባ ስድስት መቶ ብር ገብቷል። እኔ የምለሙን እንትን ጌም ልገባ ነበረ። ከማን ጋር እንትን? እየጠበቁኝ ነው እነሱ። ጠርተው ነበር የገባሁትኝ እና በኋላ ላ ክልክ አላስቀየምኩ። ጌም ከማን ጋር ነው የምትጫጩት? ፍሬንድ ስከየኔ ፍሬንዶች አሉ፣ ከእነሱ ጋር ነው የሚላቸው። እሺ፣ ቀስቴ ለምባሪት ከነሱ ጋር በቀሱ ቻው ቀስቴ ደንባሪ ይፈርሳል አለ በልጫ ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። እግዚአብሔር ይመስገን። እንዴት ናችሁ ወይ ልበላችሁ?

አመሰግናለሁ። ፀጉር ብዙ ሰውን እያስደነገጠ ነው በሁን ሰዓት። እንኳን አብሮ አደረሰን፣ እንኳን አደረሳችሁ። በነገራችሁ ላይ የአቡትርትር የአቡትርትር ደስ ይላል። እንዴት አመሸሽ? እንዴት ነሽ አለው። ሰላም ነው ብርሃን መስለሻል በምሽት። እግዚአብሔር ይመስገን።

ምንድን ነው የሚሆነው? እንደዚህ ታች ምናምን እንዴት ናችሁ? ታዲያ እንዴት አመሸሽ? እኔ እግዚአብሔር ይመስገን ደህና አመሸች። አንተ እንዴት አመሻ? አይደለሽም። በጣም እኔ የማትርትር ነኝ። የአንተ ትርትር እንትን በኋላ ፖስተዋል። ይበል አቡሻና ቦቸራ እኮ ናቸው አቡሻና ቦቸራ ግድ የለህም ፖስት አድርገው ግድ የለህም ግድ የለህም አሉኝ። ሲጀምር ዛሬም ቪዲዮ ፖስት አድርጌ እኮ መቤትን አልወጣልኝም እና በጣም ተናድጃሉ። ማርያምን በጣም በጣም ታይሚንግህን ጠብቅ። ሲጀምር አንተ አንድ ሰዓት ቲክቶክ ላይ ዘጠኝ ሰዓት ከሆነ ያስለመድከው ሁሌም ስትለቅ በዘጠኝ ሰዓት እኮ ከሰባት ሰዓት እስከ ስምንት ሰዓት ባለው ፒስ ነው ሰባት ሰዓት ስምንት ሰዓት ላይ ጸዲስ ሰዓት ነው ሁሌ እንደዛ ነው የምለቀው ገና የሆነ ቪዲዮ ከሰራሁ በኋላ ከዛ በኋላ በቃ ተመታ ተመታ። ሰባሰነው ቆይ እልክልሻለሁ። በለ በያት እ ያሬድ የቀረፀን ቪዲዮ አለ አይደለ? የሆነ ምን አይነት ቆይ እልክልሻለሁ። እኔ ደስ ይላል ያንተ ተፈተፈለኝ። ግን አሁን ያያል